እንደገና አዕዳኡላህን የአላህን ጥላቶች እንደ ዘመድና እንደ ወዳጅ አድርገው ሲይዙ አታገኛቸውም። ከሁለት አንዱ ነው እንጂ የሚሆነው ማለት ነው። ወይም አላህና ረሱልን ብቻ ወደው በዛ ብቻ ይወሰናሉ፣ ወይም ደግሞ አዕዳኡላህን ይዘው ይጓዛሉ እንጂ ሁለት ተቃራኒ ነገሮችን በአንድ አጣምረው የሚይዙ ሙእሚኖች ሊኖሩ አይችሉም ማለት ነው። ሙናፊቆች ግን ይህን ለማድረግ ነው የሚሞክሩት። በአንድ በኩል በስማቸው አላህና ረሱሉ ይዘናል ብለው በሌላ በኩል ደግሞ አዳው ኩፋሮችን መያዝ ነው የሚፈልጉት። ማን ነው ይህ የሙሚኖች ባህርና አቋም ሊሆን አይጠበቅም። ማው ወለካን እነዚያ የሚያዙት በወላጅነትና በወገንነት የሚያዙት ወገኖች የአቅራቢያ ቤተሰብ እንኳ ቢሆኑ አባአሁ ወላጅ አባቶቻቸው እንኳ ቢሆኑ ሰው እንግዲህ ከሚያከብረው ሁሉ የቤተሰብ አባላት በአንደኛ ደረጃ አባት ነው የሚፈራውና የሚከበረው መብትም ያለው በሸርዕም ማለት ነው። እና አባቱ እንኳን ቢሆን የአላህ ጥላት ከሆነ ካፊር ከሆነ ሙእሚን እስከሆነ ድረስ እሱን ከአላህ ፈንታ ልታከብረውና ልታፈራው ወይም ወገን አድርገህ ልትይዘው አይጠበቅብህም ማለት ነው። አው አብናአሁም ልጆቻቸው ከአብራቸው የወጡትም ቢሆኑ ደግሞ የአካል ክፋይ ከመሆኑ የተነሳ በጣም እንግዲህ የበጦቢያ በተፈጥሮ ራሱ ታፈቅረዋለሁ እንኳ ቢሆን ሙጅሪም ከሆነ አዱወላህ ከሆነ ሙዕሚን የሆነ ሰው ልጁን ሊወደው ሊያፈቅረው አይችልም ማለት ነው። ወይም ደግሞ የእናት አባት ልጆቻቸው ልጆች የሆኑት ወንድሞቻቸው ቢሆኑ ያ ያው ማሽ አካልን ማለት ነው። ወንድም በመከራ በደስታ ከጎን የሚቆመው የሚረዳው ወንድም እንኳን ቢሆን አዱወላህ ከሆነ አንተ ሙእሚን ሆነ እሱን እንደ ወገን አድርገህ ልትይዘው አይቻልም ወይም አይገባም ማለት ነው። አሁን አሺረተውም ወይም በአጠቃላይ ዘመድ ወዳጅ በአካባቢ ያሉ ወገኖችም ቢሆኑም እንኳን አዳኡላህ እስከሆኑ ድረስ እነሱን አንተ ሙእሚን ሲያበቃ ያባካ እንደ ወዳጅ ዘመድ አድርገህ መያዝ አይጠበቅብህም። ኡላኢከ ከተበ ፊ ቁሉቢሂሙል ኢማን እና እነዚህን አሁን የተቆጠሩትንና የመሰሉትን ሁሉ የቤተሰብ እና የወዳጅ ዘመድ አይነት ሁሉ ለአላህ ብለው እርግጥ አድርገው የሚደውሩ ምኖት አላህ በልቦናቸው ውስጥ ኢማንም ቀርጾላቸዋል ወይም ዘግቦላቸዋል። ወአይደሁም ቢሩህ ሚን ከሱ በሆነ መንፈስም ማጠናክሯቸዋል። ሞራላቸው ተገንብቷል በኢማን ማለት ወይም ያው በአላህ አለይታነት ኮርተዋል። አላህን ጋር ሁሉም ነገር ቢቀር እሱ ይበቃናል የሚል ስሜት አድሮባቸዋል ማለት ነው። ወይ ድፍሩም ጀናትን ተጅሪ ሚን ታህቲ አል አንሃር እና እንዲህ አይነቶቹ ወዳጆችን ከስሮቿ የተለያዩ ጅረቶች የሚፈሱባት የሆነች አትክልታማ የሆነች የደስታ አገር እጋብዛቸዋለሁ፣ አስገባቸዋለሁ። ካልዲነ ፊሃ በእሷም ለዘላለም ኗሪና ዘውታሪዎች ሲሆኑ ጀነተል ፊርዳውስ ማለት ነው። ረዲየላሁ አንሁም አላህ ስብሃነሁ ወተዓላ በግንያ ያስትን አቋምና ያከናወኑትን መልካም ተግባራቸውን ወዶላቸዋል ወይም ይወድላቸዋል። ወደዚ ወረዙአን እነሱም ደግሞ በአላህ በኩል የተዘጋጀላቸውን ሽልማትና ወረታ በደስታ ይቀበሉታል ይረኩበታል ማለት ነው። ወይም ቀረሽ ያልተባለ ውጤት ያገኛሉ። ኡለኢከ ሒዝቡላህ እነዚህ ደግሞ በቅድሞቹ ተቃራኒ የአላህ ወገኖች ናቸው፣ ወይም የአላህ ባለሟሎች ናቸው። አላ ነቃበሩ ኢነ ሕዝብላ የሁመ ሙፍሊሑ የአላህ ወገኖች ወይም የአላህ ባለሟሎች ምንጊዜም ዘላቂ ድልናዲል የነሱ ነው። በዘለቀታ የሚያቸንፉና የሚመኙትን ሁሉ የሚያገኙና ከሚፈሩት ሁሉ የሚድኑ እነዚህ የኔ ባለሟሎች ብቻ ናቸው ይላል። እና ይመጨረሻ አያት የመጣበት ሰሩዕ ንዙላ አለው እርሱም አቡ ዑበይዳህ መርዘራህ የተባሉት ሰሓቢ በሚመለከት ነው። እንግዲህ ሰሓበተ ረሱል ረዲያላሁ ተዓላ አንሁም ከዲናቸው በላይ ምንም ነገር የላቸውም ነበር። እና ይ አቡ ዑበይዳህ የታወቁ ጀግና ናቸው፣ የጦር መሪ በዛ ወቅት ያላ ኢማናቸውን ለመፈተር ብሎ ያው ስለሆኑ በጥላትነት የሚሰለፉት ቤተሰቦቻቸው ናቸው እሳቸው ያጋጠማቸው በበድር ጦርነት ለታ መልካው ላይ በሚወርዱበት ጊዜ ተወዳ አባታቸው ጀራህ የተባለው ሰውዬ የጦር መሪ ሆኖ ይመጣል ካፊሩ እሳቸው ልጅየው ደግሞ የሙስሊሞቹ መሪ ሁነው ፊት ለፊት ይፋጠጣሉ ማለት ይህም በሚፋጠጡበት ጊዜ እሳቸው እንግዲህ ትንሽ የልጅነት ስሜት ርራዬ ተሰማቸውና ምንስ ይሆን እንደ አባቴን በእጄ እንደት እገለዋለሁ? በማለት ወደ ጎን እንደዚህ ሸግሸግ ብለው ያሳልፉት ፈለጉ ይባላል እና ያላዩ መስለው ያው ሌላው ሰው ቢገለው እንዳሻው፣ እኔ ግን በእጄ መግደል የለብኝም ብለው ወደ ጎን ሸንደል ብለው ለማለፍ ፈለጉ። እሱ ግን አይቷቸዋል፣ አጥመዷል፣ እገላዋለሁ ብሎ ወስኗል። እሱ ፊት ለፊት መቶ ይጋረታል፣ እሳቸው ወደ ጎን ሸንደል እያሉ ለማሳለፍ ይሞክረዋል። ከአንድ ጊዜ ሁለት ጊዜ ሶስት ጊዜ ቢሞክሩ አልቻሉም፣ ይመታቸው ሆነ። ይህ በሚሆንበት ጊዜ አንተ ለዚህ ለርኩስ እምነት ለጣዖት ይህን ያህል ጠንካራ አቋም ስትይዝ፣ እኔ ለላኢላሀ ኢለላህ ለምንድን ነው ማልመታ ሃሉና፣ እንደገና አቋማቸውን አስተካከሉና በያዙት ሰይፍ መሀል አናቱን አወረዱለት ይባል እና የታሪክ ጸሐፊዎች አቡ ዑበይዳ አባትን ገደለት ተብሎ ይነገርለታል። ግን አባቱ አይደለም። በአባቱ ሱራ ኩፍር ሰው መስሎ ስለመጣበት ማምለጫ ስለጠፋ ኩፍርን ነው የፈለጠው ይላሉ እና አንዱ ይሄ ነው። ይሄ እንግዲህ በለታቸው ምስጋና ነው። አላ ላተጅዱ ቀውመን የሚለውን ያመጣው አዎን፣ እንዲህ ነው ሙሚን ማለት ሙሚን ከሆንክ አባት ቢሆን ስንም ቢሆን ስከመጣ መመርመር የለብህም። የኔ አላማ ከላይ መዋል አለበት ብሎ ድጋፍ ሰጣቸው። ካፊር ሙናፊቁ ያነውራቸው፣ አላህ ረበ ሰማዓት ወል አርድ ግን አደነቃቸውና ዘላለማዊ ታሪክ የዘገበላቸው ማለት ነው። ይህ እሳቸው በበኩላቸው እንግዲህ ይሄ ነው። እንደገና በተመሳሳይ መልኩ አቡበክርም በዛው ዕለት ልጃቸው አብዱረህማን የሚባለው ጎረምሳ አላመንም ነበር ከካፊሮቹ በኩል መጣሱም ደግሞ እንደዚሁ እየተዋጋ እሳቸው አላዩት። እሱ ግን አይቷቸዋል፣ በቅድሙ ተቃራኒ እና ሲያቸው አባቴ ምንም ቢሆን እንዴት እገድላለሁ ብሎ እሱ ደግሞ ሸንደል ብሎ ወደ ጎን ያሳልፋቸዋል። አውቆት ግን አላዩትም። በኋላ ያ ጊዜ አለፈና ታሪኩን እሱም ሰለመና እንደገና አላህ አድኖት ታሪኩን የበድርን አስተው ሲያወሩ አባዬ ዛ ጊዜ እኮ እኔ ፊት ለፊት አግኝቼ ነበረ እንደ ሆድ ያልችልልኝ ብሎ ነው እንጂ ልመጣ አይችል ነበረ አላቸው ይባላል።

ወንድሙ ንናቱ እና ዓልይም እንደዚሁ ለመግደል ተዘጋጅተው ነበረ፣ ወንድሞቻቸው እና፣ ይሄ እንግዲህ ምንድነው ከኢማናቸው ከዲናቸው ጋር አንድ የሚወዳደር ነገር የለም። ሊተኩነ ከሊመቱላሂ ሂየል ዑልያ ብለው ስለተነሱ ምንም የሚመረምሩት ነገር የለም። ማለት ይህን አቋማቸውን ነው። አላህ ሱብሓነሁ ወተዓላ እንግዲህ እንደዚህ ነበሩ የኔ ባለሟሎችና ወዳጆች ብሎ እስከ ዘላለም እንዳይረሳ ታሪካቸውን በዚህ መልክ ዘገበላቸው። እንዲህ መሆን ሲገባቸው እነዛ ሙናፊቆች ግን የስማቸው እና ቃላታቸው ሙስሊም መስሎ ሲያበቃ፣ እንደገና ተግባራቸው ደግሞ ተቃራኒ የሆነ የነዛ ተገላቢጦሽ፣ እነዚህ የሚወጡ ደግሞ ካሱ ማለት። ስለዚህ እንግዲህ ሙእሚን መሆን ያለበት በኩል ዘማን ወመካን ታመኑ አይቀር ጥቅልል ብሎ ነው ማገኘት፣ ሳይሉ መግባት ነው። እንደነዚህ ያለ እንዲህ ከሆነ አላህ Subhanahu Wa Ta'ala ጀነትን ያዘጋጀውና ያደራጀው ለነሱ ነው። ወደፊትም ዘላቂ ድልና እድል የነዚህ ብቻ ነው። ከነዚህ ባሻገር ያለው ሁሉ መና ነው። ራሱን ለማታለል ካልፈለገ በስተቀር የትም አይደርስም። አለ አላህ Subhanahu